የኔ ቀዳማዊት የኔ ቀዳማዊት፣ አይ ዞሽ አትከፊ። ዛሬ ቢከብድሽም ባይፈካ ፊትሽ አዲስ ሕይወት አለ ገና ወደፊት ነበር ሊባል ብዙ አትጨነቂ። አሳዛኝ ጊዜ እንደሚያልፍ እወቂ። ሁልጊዜ አይኖርም ታሪክ ይቀየራል። ነገ የተሻለ መልካም ቀን ይመጣል፣ ደስተኛ ሁኒና ሁሉንም እለፊ፣ ይሳካል ሊያሰብሽው አይዞሽ አትከፊ። የኔ ቀዳማዊት ሃይምዬ የኔ ቀዳማዊት፣ እንግዲህ በትክታ ክፏፍሽ ፍክትክትክትት ብላ መታለች። እንኳን መጣሽልኝ የኔ ጠንካራ የኔ ጀግና ማለት ነው። እኔ ስላዩ ደስ ብሎኛል፣ አላዩኝም ግን ሰው ልኮልኝ ነው ያዩትኝ ማለት፣ በቤቷ መምጣቷን አላዩም። ሸር ሸር ተደርጎልኝ አሁን ነው ያዩትኝ። እና ለማንኛውም ግን እንደዚህ በቃ አቃጥሊ፣ ላሞቹን እንደዚህ ፍክት ብለሽ አቃጥሊልኝ። እኔ እናት ትላላችሁ።